ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹን ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳሰሰው በእንግሊዝ ፕሪምየር ሊግ የቅዳሜ ጨዋታዎች አርሰናል ከቶተንሃም የሚያደርጉትን ጨዋታ የቅድመ ጨዋታ ዳሰሳና የኦኘታ ትንበያን ይዘንላችሁ ተገኝተናል። አርሰናል በኤምሬትስ ስቴዲየም ቶተንሃም ሆትስፐርን የሚያስተናግድበት ጨዋታ የሁለቱ ክለቦች 198ኛው የሰሜን ለንደን ደርቢ ነው። አርሰናል አሁን ላይ የፕሪሚየር ሊጉ መሪ ነው። ይህ ደርቢ ከመደረጉ በፊት አርሰናል አስር ተከታታይ ጨዋታዎችን ያሸነፈ ቢሆንም በመጨረሻ ግን ከሰንደርላንድ ጋር ሁለት ለሁለት ተለያይቷል። አርሰናል ነጥብ በመጣሉ ምክንያት ማንቸስተር ሲቲ በሊጉ አናት ላይ ያለውን የነጥብ ልዩነት ወደ አራት ቀንሶታል። ስለሆነም ይህ ሳምንት ለአርሰናል በጣም ወሳኝ ነው። ከዚህ ደርቢ በኋላ ቸልሲን የሚገጥሙ ሲሆን ከባየር ሙኒክ ጋርም ታላቅ የአውሮፓ ሻምፒዮንስ ሊግ ጨዋታ አላቸው። አርሰናል እነዚህን ሶስቱን ጨዋታዎች ካሸነፈ በፕሪምየር ሊጉም ሆነ በሻምፒዮንስ ሊጉ በጣም ጥሩ ቦታ ላይ ይገኛል። የጉዳት ዜናዎችን ስንመለከት የዓለም አቀፍ የሀገራት ጨዋታዎች አርሰናልን የጉዳት ችግሮች አባብሶታል። ተከላካያቸው ጋብርኤል ከብራዚል ብሔራዊ ቡድን ጋር ሲጫወት ተጎድቶ ወጥቷል። በዚህ ምክንያት አሰልጣኝ ሚካኤል አርቴታ ተጨንቋል። ነገር ግን ጋብርኤል ለእነዚህ ታላላቅ ጨዋታዎች እንደሚመለስ ተስፋ አላቸው። ሌሎች በአርሰናል በኩል የተጎዱ ወይም ሊሰለፉ የማይችሉ ተጫዋቾችን ዝርዝር ውስጥ ጋብርኤል ሄሱስ፣ ካይ ሃቨርትስ፣ ኖኒ ማዱኪ ማርቲን ኦዲጋርድ፣ ጋብሪኤል ማርቲኔሊ፣ ቪክቶሪ ኩሬሽ፣ ሪካርዶ ካላፊዮሪ ሲሆኑ በቶተንሃም በኩል የተጎዱ ወይም ሊሰለፉ የማይችሉ ተጫዋቾችን ስንመለከት ደግሞ ጄምስ ማዲሰን፣ ቤን ዴቪስ፣ ጀደን ኩሉሴቪስኪ፣ ዶሚኒክ ሶላንኬ፣ ራዱ ድራጉሲን፣ የቪሲ ቢሱማ፣ ኮሎ ሙአኒ፣ ሉካስ በርግቫልና ማሐመድ ኩዱስ ናቸው። በጨዋታው ቁልፍ ተጫዋቾች ግንኙነትን ስንመለከት ቡካዮ ሳካ ከዱ ጄዲ ስፔንስ ጋር የሚያደርጉት ፉክክር ይጠበቃል። ሳካ በመስመር ላይ በጣም አደገኛ ነው። የቶተንሃም ግራ መስመር ተከላካይ የሆነው ስፔንስም ጥንቃቄ ማድረግ አለበት። ኢብሪቼ ኢዜ በበኩሉ ከዛቢ ሲመንስ ጋር የሚኖረው ንጽጽርም የሚያጓጓ ነው። ኢዜ ወደ ቶተንሃም ሊቀላቀል ቀርቦ የነበረ ቢሆንም አሁንም በአርሰናል ይገኛል። ሲመንስ ለስፐርሶች ዋነኛ የፈጠራ አቅም ያለው ተጫዋች ነው። ሚካኤል ሜሪኖ ከሚኪ ቫንዴቨን ጋር ዩክሬሽ ከተጎዳ በኋላ ሜሪኖ በቅርቡ ለአርሰናል ጥሩ እንቅስቃሴ አሳይቷል። ባንደቬን ደግሞ ለቶተንሃም ጠንካራ ተከላካይ ነው። ስለሆነም የሁለቱ ፍጥጫ ተጠባቂ ነው። አርሰናል ሊተገብረው የሚችለው የጨዋታ ቅርጽ ፎርሜሽን አራት ሁለት ሶስት አንድ ሲሆን ራያ፣ ቴምበር፣ ሳሊባ፣ ሂንካፒዮ፣ ሞስኬራ፣ ራይስ፣ ዙቢሜንዲ፣ ሳካ፣ ኢዜ፣ ትሮሳርድ፣ ሜሪኖ በመጀመሪያ አሰላለፍ ውስጥ ሊካተቱ ይችላሉ። ቶተንሃም በተመሳሳይ አራት ሁለት ሶስት አንድ የጨዋታ ቅርጽ ይዞ እንደሚቀርብ ይጠበቃል። ቪካሪዮ ፓሮ ሮሜሮ ቫንደቬንስ ስፔንስ ፓልሂኒያ ቤንታኩር፣ ጆንሰን ኩዱስ ሲመንስ ሪቻርድ ሊሰን በቋሚ አሰላለፍ ውስጥ እንደሚካተቱ የሚጠበቁ ተጫዋቾች ናቸው። የሁለቱን ክለቦች ታሪካዊ ግጥሚያዎችን ስንመለከት ቶተናም በአርሰናል ሜዳ ላይ ሲጫወት ያለው ታሪክ ደካማ ነው። በሜዳቸው ከተጫወቱ የመጨረሻ 32 ቴሌ ጨዋታዎች ውስጥ ማሸነፍ የቻሉት አንድ ጊዜ ብቻ ነው። በመጨረሻዎቹ አምስት ግጥሚያዎች አርሰናል ሶስት ጊዜ አሸንፏል። ቶተናሃም በበኩሉ አንድ ጊዜ አሸንፏል። ቀሪውን አንድ ጨዋታ ባቻ ውጤት አጠናቋል። በእነዚህ አምስት ጨዋታዎች አርሰናል ስምንት ግቦችን ሲያስቆጠር ቶተናሃም ስድስት ግቦችን ማስቆጠር ችሏል። ለመጨረሻ ጊዜ የተገናኙት ጨዋታም በአርሰናል ሁለት ለአንድ አሸናፊነት ተጠናቋል። የኦኘታ ሱፐር ኮምፒውተር ትንበያን ስንመለከት በኦኘታ ሱፐር ኮምፒውተር ትንተና መሰረት አርሰናል በሰሜን ለንደን ደርቢው ላይ ቶተናሃምን የማሸነፍ እድሉ እጅግ የላቀ ነው። ሱፐር ኮምፒውተሩ ሱሊመንስ መሰረት 69% በአርሰናል አሸናፊነት ይጠናቀቃል የተባለ ሲሆን በተመሳሳይ ሙከራዎች ጨዋታው ባቻ ውጤት የመጠናቀቁ እድሉ ደግሞ 17.3% ነው። ቶተንሃም ሆትስፐር የማሸነፍ እድሉ ግን 13.7% ብቻ ነው። ኦኘታ ባስቀመጠው የውድድር ዘመን ትንበያ መሰረትም በኦኘታ ሞዴል የሚጠበቁ ግቦች እና በሌሎች መረጃዎች ላይ ተመስርቶ የሚተነብየው መሰረት አርሰናል የዚህን ዓመት የፕሪሚየር ሊግ ዋንጫ የማሸነፍ እድሉ ከፍተኛ ነው። አርሰናል ከሰንደርላንድ ጋር አቻ ከተለያየ በኋላ ዋንጫ ሞዴሉ መሰረት የማሸነፍ እድሉ ወደ 64.2% ወርዷል። በንጽጽር ማንቸስተር ሲቲ በተመሳሳይ ሞዴል ዋንጫ የማሸነፍ እድላቸው 22.4% ብቻ ነው። የቶተናም እድሎች ደግሞ ውስን ናቸው። ሞዴሉ እስከ አራተኛ ደረጃ ውስጥ የማጠናቀቅ እድል 9.8% ሲሆን ለዩሮፓ ሊግ የማለፍ ዕድሉም 6.9 ፐርሰንት ነው። ለሰዓቱ የያዝናቸው መረጃዎች እነዚህን የሚመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ